እንግዲህ ሩታዬና ነፂ ጦርነቱን በይፊያ ላይ ያደርጉ። ነፂ ወደ አዲስ አበባ ሄዳለች። ያው ሰሞኑ የሚፈጠረውን ምን ችለው አይመስለኝም። ነፂና ሩታ ላይ የሚፈጠረውን ፋይት የእውነት በጣም የሚያስጠላ ነገር ነው። አብርሃም ምን እያደረገ እንደሆነ እኔ ግራ ነኝ እየገባኛለሁ። ነፂ እስከ አዲስ አበባ ሄዳ አብርሃምን አግኝታዋለች። አብርሃም ምን እያደረክን ያለው ምን እየሆንክን ያለው? ለምንድን ነው ነፂን ያገኘህበት ምክንያት ምንድን ነው እንዴ? ጓደኛህ እኮ አይደለችም። የድሮ ፍቅረኛ ነች። የድሮ ኤክስ ነች። ቆይ አሁን ሩታ ይህንን ነገር ስትሰማ ወይም ስታይ ምንድን ነው የሚሰማት? ለሩታ ትንሽ እንኳን አታስብላትም? ለሩታ ባታስብ ለልጅህ አታስብለትም? ነፍሰ ጡር እኮ ነች። ሩታ ልጅ ነው በሆዷ የተሸከመችው። እንዴት ይህንን ነገር ታደርጋለህ? የእውነት አብርሃም በጣም ነው ያዘንብህ። እኔ አብርሃም እንደዚህ አይነት ሰው አትመስለኝም ነበር። ቆይ ከዛስ፣ ካገኘሃት በኋላስ? በዛሬ ቪዲዮ አብርሃም ነፂ ባገኘበት ቪዲዮ አንዳንድ ሀሳብ እንሰጥበታለን። እንግዲህ ከብዙ ጊዜ በኋላ ነው የምንገናኘው፣ ከአመታት በኋላ ማለት ይቻላል እና በእርግጠኛነት ተለውጬባታለሁ፣ የምታገኝም አይመስለኝም። እንግዲህ እኔ ወንድማችሁ ደግሞ አዲስ ሰው ሳገኝ አቆራቸዋለሁ፣ ቅብርር ነው የማገኘውና እውነት ነው

ሰላም ሰላም ሰላም ሰላም ሰላም! ውድና የተከበራችሁ የኔ የአቢቲዩ ፋሚሊ እንዲሁም የአብሪሽና የውርታ ፋሚሊ የሆናችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛለኝ። እንግዲህ ዛሬም ተመልሼ በአንድ ቪዲዮ ወደ እናንተ መጥቼ ያለው ማለት ነው። ዛሬ የመጣሁበት ቪዲዮ ትንሽ ከበድ ይላል ማለት የማጠብቁት ነገር እማይሆን ነገር ነው። እና አብርሃም እያደረገ ያለው ነገር ያው ቪዲዮውን መግቢያ ላይ እንዳያችሁት በዚሁ ቪዲዮ ላይ አንዳንድ ሀሳብ አስተያየት ለመስጠት ወደ እናንተ መጥቼ ያለው። ይህንን ቪዲዮ ከመጀመራችሁ ላይክ በማድረግ ጀምሩት። እንዲሁም የእኔን ቪዲዮ ለመጀመሪያ ጊዜ ለምታዩ ሰዎች ይህንን ቻናል ሰብስክራይብ እያደረጋችሁ እንዲሁም ሁልጊዜ የምለቃቸውን ቪዲዮ እንዲደርሳችሁ ደግሞ የደውድ ምልክቷን እየተጫናችሁ ተቀላቀሉም ቤተሰቡን። እንዲሁም የዚህ ቻናል ቤተሰብ የሆናችሁ ደግሞ እንደተለመደው እናንተ ላይክ በማድረግ ጀምሩት። እንዲሁም ደግሞ ሼር ብዙ ጋር ሰው ጋር እንዲደርስ ይሄንን ቪዲዮ አብርሃምም ስለሚያየው ይሄንን ቪዲዮ በተቻላችሁ መጠን ሼር ለማድረግ ሞክሩ። እንግዲህ ዛሬ የመጣሁበት ቪዲዮ አብርሃም ነጻነት አግኝቷታል። ነጻነት እስከ አዲስ አበባ ሄደው እንግዲህ በመጀመሪያ ደረጃ ነጻነት ወደ አዲስ አበባ ሄድሽ ምን ለማድረግ ነው? ከአብርሃም ጋር ተገናኘሽ? እሺ ከዛዝ ምን ለማድረግ ነው አብርሃም ካሄድ ሲሆ? አብርሃምስ የእውነት አብርሃም፣ እኔ በአብርሃም እንደ ዛሬ አዝኜ አላውቅም። በጣም አዘንኩበት። እንዴት እንደዚህ አይነት ነገር ታደርጋለህ? ከጓደኛህ ጋር እኮ አደለም የተገናኘው። እንዲህ ቀላል ነገር እኮ አደለም። አሁን የአንተ መገናኘት ምንም ኖርማል ሪል ነገር ሊሆን ይችላል፣ ግን ሩታነች። በዚህ መሃል የምትጎዳው አንተ እያገኘ ያለው ጓደኛ ሳይሆን የድሮ ኤክስህ እኮ ነው ሩታ። ምን ልታስብ ትችላለች? በጣም እኮ ነው የምትጎዳው ሩታ በዚህ መሃል ማለት ነው። ለሩታ አታስብላትም? ትንሽ እንኳን አታስብላትም? ቀን ይሄ ሁሉ ሰው የኮሚኒቲ ፎቶ ስትለቅ ራሱ የእውነት በጣም ነው ያዘንብህ። ለሩታ ባታስብ ለልጅህ አታስብም? እንዴት ለሩታ አታስብም? ምን እያደረክን ያለው ከዛ እስካገኘሀትስ በኋላ። ሩታዬ አይዞሽ፣ መጥፎ ሙድ ላይ እንደምትሆኝ እናውቃለን፣ ግን አይዞሽ፣ ሁላችንም ከጎንሽ ነን አብርሃም ይሄንን ማድረግ በጣም ስተት ነው። ብዙ የቡታጀራ ወጣቶችም ነፂ እንዳትሄድ አብርሃም ከአብርሃም ጋር እንዳትገናኝ ከብዙ ከነኪያ ከተባሉ ጋር ምናምን ሲጣሉ ነበር እና በአብርሃም ምክንያት ብዙ ሰው ይወድሃል፣ ያከብርሃል እና ሩታን በዚህ መልኩ ስትጎዳት ደግሞ ማየት አይፈልግም ሰው ማለት ነው። ምን እየሆንክ እንደሆነ አላውቅም። ወይስ ነፂ እያስገድዳ ነው እንድትገናኙ እያደረገች ያለችው ከባድ ፋይል ልጅ ስትል ነበር ሰሞኑ። ራሱ እሱን አውጣ ባህለው ብላ እያስፈራራች ነው። እያስፈራራች ከሆነ እውነቱን ተናገር እንዴ! ቆይ ምን? ለምንድን ነው እንደዚህ እየሆንክ ያለው? አብርሃም ሩታን እኮ በዚህ መሀል በጣም እየጎዳት ነው ያለው አብርሃም። ምን እያደረክ ነው? ልጆቹን ነፂና ሩታን ልታጋድላቸው ነው? ወደ አዲስ አበባ ሄደችው ነፂን ያገኛት ምን ልታደርጋት ነው? ምን ልታደርጉ ነው? ከዛስ ካገኛት በኋላስ እንዴ የእውነት ሰሞኑ የሚፈጠረውን አብርሃምና ነፂና ሩታ የሚጋጩትን ግጭት እኔ የእውነት ምን ችለው አይመስለኝም። ሩታ ይሄ አይዞሽ፣ ከጎንሽ አለንልሽ፣ ምንም ነገር አትፍሪ። ያው አንድ ጥፊም ታቅምሻታለሽ፣ ከዛ የዘለለ እሷ ምንም አታመጣም። እና አብርሃም ምን እያደረክ እንደሆነ እናቅም። ለማንኛውም አብርሃም ይህንን ማድረግ በጣም ስህተት ነው። እኔ የእውነት አንድ እንትን ያለኝ ነገር አለ ሩታዬ አለመኖሯ ነው። ሩታዬ ብትኖርማ አንዴ በጥፊ ብላት ወደ መጣችበት ነበር የምትመልሳት። እና ሩታዬ በአይዞሽ አለንልሽ ምንም ነገር ቢፈጠር አይክፋሽ፣ ሁሉም ነገር ያልፋልና። እና ውድ ፋሚሊ የአብርሃምና የነፂ መገናኘት እውነት ነው፣ ስህተት ነው ግን ለእናንተ እንዴት እንደ ትመለከታላችሁ ትመለከቱታላችሁ አብርሃምና ነፂ አብርሃም እና ነፂ መገናኘት ነበረባቸው አልነበረባቸውም ያው እውነቱን እናወጣለን ነው የሚሉት ነፂ እውነቱን እናገራለሁ እውነታለኝ ነው እያለች ያለችው መገናኘታቸው በአንድ በኩል አሪፍ ነገር ነው እዚህ ጋር ነገሮች እዚህ ጋር እንዲያበቁ ያደርጋል በሌላ መንገድ ደግሞ ብቻ አብርሃምና ነፂ መገናኘት መገናኘት አልነበረባቸውም ነፂም የድሮ ነገር ነው አይደል? አሁን ላይ በቃ ዝም ብለሽ መቀመጥ ትቺ ነበር። ለዚህን ደረጃ መድረስ አልነበረብሽም። ግን ደግሞ ከጀመርሽው አይቀር ተገናኝታችሁ እውነቱን ተናግረሽ አብርሃምና ሩታ የሚያጣላቸው ነገር ሳይሆን በቃ ያለሽን ያለፈ ታሪክ ነው እሱ በቃ በማ በሁሉም ሰው የሚፈጠር ነገር ነው እና ለዓለም አካበድ ሞክሪ ማለት ነገሩን ቀለል አድርገሽ እውነቱን መናገር ካለብሽ እውነቱን እንደመናገር ሞክሪ እና አብርሃም እና ሩታ ነፂ በመገናኘታቸው ያላችሁን ሀሳብ አስተያየት፣ ኮሜንት ላይ የመጻፍ ነጻ ፈቃድ አላችሁ። እንግዲህ በዚህ በዛሬ ቪዲዮ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ይህንን ቪዲዮ ከወዳችሁ ላይት ማድረጋችሁ እንዳትረሱ፣ እንዲሁም እንደዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛለኝ። ወዳችኋለሁ። ይመቻችሁ።